ች የምትመለከቱት በዩቲዩብ በፌስቡክ እንዲሁም በተለያዩ የሶሻል ሚዲያ አማራጮች ወደ እናንተ በቀጥታ የሚደርስላችሁን የ433 ስፖርት በኢትዮጵያ የእግር ኳስ የቀጥታ ስርጭት ፕሮግራማችንን ነው። ዛሬም እንግዲህ ተጠባቂ የእንግሊዝ ፕሪሚየር ሊግ ጨዋታ ክሪስታል ፓላስ በሜዳውና በደጋፊ ፊት የሩበን አሞሪሙን ማንችስተር ዩናይትድ የሚያስተናግድበትን ጨዋታ በቀጥታ ወደ እናንተ ለማድረስ እዚህ ስቱዲዮ ተገኝተናል። ጨዋታውን በማስተላለፍ በኮሜንታተርነት ዘረንቶ ሰለሞን ዘሬ አብሮን የሚቆይ ይሆናል። እኔም ፕሮግራሙን በመምራት ሚኪ አብሬያቸው የሚቆይ ይሆናል። እንዲሁም በበሳል ትንተኖች የሚታወቀው ጆ ዛሬም አብሮን እስከ ጨዋታው ፍጻሜ ድረስ የሚዘልቅ ይሆናል ማለት ነው። ይህ ጨዋታ ከተጠናቀቀን በኋላ ምሽት የሚደረገውን አርሰናል ከቼልሲ የሚያደርጉትን የለንደን ደርቢ በቀጥታ ወደ እናንተ የምናስተላልፍ ይሆናል። ጨዋታው ኦልሬዲ ሊጀምር ተጫዋቾች እየገቡ ነው እና አስተላለፉ ኮሜንታተራችን ዘሬ ይነግረን እና በዛው እንቀጥላለን። እንዴት ዋላችሁ? እንዴት ውላችኋል? እንዴት ውላችኋል አድማጮቻችን። ይህ አራት ሶስት ስፖርት በኢትዮጵያ ነው። ዛሬ ስለራስ ፓርክ ስታዲየም ላይ ክሪስታል ፓላስ ከማንችስተር ዩናይትድ የሚያደርጉት የ13ተኛ ሳምንት የእንግሊዝ ፕሪምየር ሊግ ጨዋታ ወደ እናንተ በአራት ሶስት ሶስት ስፖርት በኢትዮጵያ እናስተላልፍላችኋለን አብራችሁ እንድትቆዩን እንጋብዛለን። ባለሜዳዎቹ ክሪስታል ፓላሶች ሶስት አራት ሁለት አንድ በሆነ አሰላለፍ ገብተዋል። በግብ ጠባቂነት ሄደርሰን፣ በተከላካይነት ሪቻርድ ላክሮ እና ማርክ ጉዬ ተሰልፈዋል። ከእነሱ ፊት ለፊት ያሉት አራቱ የአማካይ ስፍራ ተጫዋቾች ሙኖዝ፣ ዋርተን፣ ከማዳ ና ሚቼል ሆነዋል። ከእነሱ ፊት ለፊት ያሉት የአጥቂ መስመር ተጫዋቾች ሳር እስማኤል ሳር ፒኖ እና ፊሊፕ ማቴታ ተሰልፈዋል። እንግዶ ቡድን ዘሬ ዴቨልስ ማንቸስተር ዩናይትድ ሶስት አራት ሁለት አንድ። ሩበን አሞሪም ከኦሊቨር ግላስነር የሚያደርጉት የታክቲክ ጦርነት ይጠበቃል። ገባገባ እያላችሁ አብሮነታችሁን ግለጹልን። በግብ ጠባቂነት ሴን ላመንስ ተሰልፏል። ከፍት ለፊቱ ያሉት ተከላካዮች ሉክሾ፣ ማቲያስ ዲላይት፣ ሌኒ ዮሮ ተሰልፈዋል። ከእነሱ ፍት ለፊት ያሉት የአማካይ ስፍራ ተጫዋቾች ዲያጎ ዳሎ፣ ብሩኖ ፈርናንዴዥ፣ ካዛሜሮ እና አማዴ ያሉ ናቸው። ከእነሱ ፊት ለፊት ያሉ አጥቂዎች ሜሰን ማውንት፣ ብሪያን ቤሙ እና ጆሹዋ ዜርኬዚ ተሰልፈዋል። ገባገባ እያላችሁ አብሮነታችሁን ግለጹልን አራት ሶስት ስፖርት በኢትዮጵያ ዛሬ በዩቲዩብ ቻናል ከፍ ብለን እንደመጣለን። በፌስቡክ ላይ የአንደር 70 ወይም ደግሞ ከ17 ዓመት በታች ጨዋታውን መከታተል ትችላላችሁ። አብራችሁ እንቆይ። እናመሰግናለን። እንግዲህ ዛሬ ጆ እንደ መነሻ ያህል አንተም ድምጽ እንድንሰማው ያህል ዛሬ ዚርኪዜ በማንቸስተር ዩናይትድ አሰላለፍ ላይ በድጋሜ የቋሚ አሰላለፍ ውስጥ ተሰልፏል። ይህንን ስንመለከት ዚርኪዜ ከዚህ በፊት ስኬታማ አልነበረም ማለት ነው ቋሚ ሆኖ በተሰለፈበት የሩበን አሞሪም ጨዋታዎች ላይ ውጤታማ እንዳልነበር አስተውለናል። እርግጥ ነው ማንቸስተር ዩናይትድ ካለበት የስኳድ ችግር አንጻር ሼሽኮም ለጨዋቶች ብቁ ባለመሆኑ ምክንያት በሜሰማውንት በብሪያን ንቡሞ፣ እንዲሁም በዚር ጊዜ ነው ዛሬ የፊት መስመሩን የሚመራው። ሌላው የሚጠብቅ ነው አለ ዲያጎ ዳሎ በዛ ቦታ ላይ ይሰልፋል። አማድ ያሎ ከብሪያን ንቡሞ ጋር የሚያደርጉት ጥምረት ሁልጊዜም አሪፍ እንደሚሆን ግልጽ ነው። ብሪያን ንቡሞ በማንቸስተር ዩናይትድ የማጥቃት አጫዋወት ላይ ሁልጊዜም ግንባር ቀደሙ ማንቸስተር ዩናይትድ አሪፍ ፐርፎርም ባላ ላርግባቸው ጫዋቶች ሁሉ እሱ ግን ለብቻው ደምቆ የሚወጣ ተጫዋች መሆኑን ከዚህ በፊት በተደጋጋሚ ተመልክተናልና ና ከነዚህ ከነዚህ ነገሮች አንጻር ስንመለከት ጆሹዋ ዚርክዜ ይሄኛውን ከጀርባው የሰማውንትና ብሪያን ምቤሞ የሚመሩትን የተከላካይ የፊት ለፊት የማጥቃት መስመርን በብቃት መምራት ይችላሉ የሚለው ያጠያይቃልና ምናልባት በዚህ ቦታ ላይ መሰለፉ የቤንጃሚን ሸሽኮ ለጨዋታ ዝግጁ ካለመሆኑ አንጻር እንደሆነ ሁላችንም የምንረዳው ነገር ቢሆንም ነገር ግን ለዚህ ቦታ የሚመጥን ነው ብለን ሁላችንም እምነት አልነበረንም እና ስለ ዚርክዜ መሰለፍ ምን ትላለህ? አዎ ምናልባት ማንችስተር ዩናይትድ አሁን ላይ በፊት መስመር ተጫዋቾቹ ላይ ትንሽ ችግር አጋጥሞታል። ቤንጃሚን ሼሽኮም ሆነ ማቲያስ ኩኒያ ጨዋታ ላይ መሰለፍ አልቻሉም፣ ሁለቱም በጉዳት ምክንያት የተለያየ አይነት ጉዳት ቢሆንም ሁለቱም መሰለፍ አልቻሉም እና የግድ በዚህ ቦታ ላይ ሌላ አይነት ዘጠኝ ቁጥር ነው የሚሰለፈው። ዚር ጊዜ ምናልባት ሼሽኮን ከመተካት ይልቅ ምናልባት ማቲያስ ኩኒያን ወደ መተካቱ የሚቀርብ አይነት ተጫዋች ነው። ከዚ ውጪ በ በግራ ዊንግ ባክ ቦታ ላይ እንግዲህ ዶርጉ ጥሩ እየተንቀሳቀሰ እንዳልሆነ በባለፈውም ጨዋታ ተመልክተ ነው ነበር ና አሰልጣኙ በግልጽ እሱ ኳስ ሲይዝ የሚሰማውን ጭንቀት ፊል አደርጋለሁ ብሎ የተናገረበት አጋጣሚ ነበርና ከዛ በኋላ እሱን ነገር ስትመለከት በማይሰር ዩናይትድ በኩል ያለውን ችግር በጣም ለመረዳት ብዙ ነገር እናነሳለን። ሶ ማጥቃት ቦታው ላይ አንዱ ችግር ነው የሚነሳው፣ ዊንግ ባክ ቦታ ላይም ችግር ይነሳል። ግን አንደኛው ጥሩ ነገር ግን በባለፈው ጨዋታ የፈጠረውን ስህተት ግን አርሟል ብዬ አስባለሁ። ያም አማድ ዲያሎን ከብሪያን ቡሞ ጋር በተመሳሳይ ቦታ ላይ በተመሳሳይ መስመር በቀኝ በኩል ማሰለፉና አስር ቁጥር ቦታ ላይ ደግሞ ሜሰን ማውንትን መመለሱ። የባለፈው ጨዋታ ትልቅ ስህተት የነበረው ይሄ ነበረ። እሱን ለማረም ሞክሯል በዶርጉ ቦታ ላይም ይሄ ነገር ታርመዋል። ግን ደግሞ ዲያጎዳሉ ምን ያህል ይወጣዋል የሚለው ነገር አጠያያቂ ነው። ግን ከሞላ ጎደል ግን ዩናይትድ ጠንካራ የሚለውን አሰላለፍ ይዞ ገብቷል። እናመሰግናለን ጆ። እንግዲህ ጨዋታው እየጀመረ ነው። በጨዋቶች ማለት የምናነሳቸው ሀሳቦች ይኖራሉ። ወደ ኮሜንታ ሰራችን ዘርምቱስ አመሰግናለሁ። ክቡራትና ክቡራን ሴለረስት ፓርክ ስታዲየም ላይ ክሪስታል ፓላስ ከማንቸስተር ዩናይትድ የሚያደርጉት የ13ተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ወደ እናንተ እያስተላለፍ እንገኛለን። አብራችሁን ቆዩ። ወደፊት ለመግባት ጥረት አድርጎ ነበር። ማንችስተር ዩናይትዶች የእጁ ወራ አግኝተዋል። ዲያጎዳሉ የእጁ ወራውን ለማከናወን እየተዘጋጀ ይገኛል። አብራችሁን ቆዩ። የዕለቱ አልቢትር ሮበርት ጆንስ ናቸው። አብራችሁን ቆዩ። በረጅሙ አሻማ ዲያጎዳሉ፣ እሱ አሻማው ኳስ ለማስቆጠር ጥረት እያደረጉ ይገኛሉ። አሪፍ ኳስ መስላል። በቀላሉ የቀድሞ ግብ ጠባቂያቸው ነው ሄንደርሰን ዲን ሄንደርሰን እንግሊዛዊ ኢንተርናሽናል የቀድሞ የራሳቸው ግብ ጠባቂ ነው። በቀላሉ ኳሱን ተቆጣጥሮታል። ገባገባ እያላቸው አብሮነታችሁን ግለጹልን። የአስራ ሶስተኛ ሳምንት የእንግሊዝ ፕሪሜር ሊግ ጨዋታ ክሪስታል ፓላስ ከማንችስተር ዩናይትድ ሴለረስት ፓርክ ስታዲየም ላይ ዜሮ ለዜሮ ዋርተን ኳሱ ላይ ለመድረስ ጥረት እያደረገ ይገኛል። ከዘሜሮ ኳሱን ወደ ፊት ላከ። እንደገና አሪፍ ኳስ ይመስላ። ክሪስታል ፓላስ ኳሱ ወደኋላ መልሰዋል። ማርክ ጉዌ ለላርኮን ሰጥቶታል። አንድ ሁለት እያሉ ይገኛሉ። አብራችሁን ቆዩ ጨዋታው ሞቅ ደመቅ እያለ ነው። ጨዋታው መሀል አንዳንድ ሀሳቦችን ለማንሳት ያህል